ወንድ ልጅ ምን ሲጎልበት ነው ወደ ውጭ የሚወጣው? ሴት ልጅስ ምን ሲጎልባት ነው ሌላ ማየት የምትጀምረው? አፋውጥቼ እወድሻለሁ ማለት አልቻልኩም ባሌን አለች አደባባይ ላይ ምንም ጥፋት ያጥፋ በቃ አሳልፌ አልሰጠውም። የተፈጥሮ ጉዳይ ሆኖ አንዳንድ ጊዜ የወንዶ ባና ሚስት ልጆች ፊት ሲጨቃጨቁ ሲጣሉ፣ ሰው ይቅር ይባባላል ሌላውን፣ ይሄኛውን ግን ብዙ ጊዜ ብዙ ጊዜ በዚህ ዙሪያ በቃኝ ይላል። ችግር እስካለ ደግሞ እንዴት ነው ለብቻችን ተወያይተን መፍትሄ ማስቀመጥ ያለብን። ከሚስትየው ጉዳይ ሲያጣ የእሷን ፍላጎት ሳረካ ስቀል አደባባይ ላይ እንደዚህ ለባል ሚስት መቆም አለባት፣ ለሚስት ባል መቆም አለባት። ሞባይሉ ላይ አየው ቻት የሚያደርገውን ይሄ ነገር ቀነሰብኝ ይላሉ። አግባ አግባ አግባ ይባልና ስትመጣ አይንሽን ላፈር። ሁለት ፍቅረኛ ማቾች በሪሌሽንሺፕ እያሉ ውጭ ላይ በጣም ትሪት ይደራረጋሉ። ይንከባከባታል፣ እሷም ሪስፔክት ታደረገዋለች። ጠዋት ለስራ ስወጣ ነይ እወድሻለሁ ብሎ ስሞ ከወጣ እቤት ቀኑ ሙሉ ፏ ብላ ነው የምትውለው። በተለይ ሴቶችን ቶሎ ትዳር ዊሽ እንዲያረገው ያረጋቸዋል። እዛው ጠብቂኝ መጥቼ ፒክ አረግሻለሁ፣ ከተጋቡ በኋላ በታክሲ ነይ ብሎኝ። ለሚስቱ መሆን ያለበትን መንገር ያለበትን ይተውና ለቤስት ፍሬንዱ እሷም ለባሏ መንገር ያለበት ንታ እንደዛ ለባል ያልተናገረችውን ቢሮ በቃ ቤቷን ዝርግፍ ታደርጋለች። ዲ ውጪ ትሪት ያደርገኝ ነበር ልውደቅልሽ ልሰበርልሽ የሚለው አሁን ላይ እየቀነሰ ነው። አልጋ ይለያሉ። በኋላ ደግሞ ቤት ይለያሉ። በቃ ፍቺው ይመጣል ማለት ነው።